ሺ ደግ ደግሽን እንስማ፣ የእኛን ባህር ዳር የቆንጆች ከተማ እንኳን ገባችሁ ብለሽ ሩቅ እንግዳ ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋን ቢጠጣ። ሰላም ጤና ይስጥልኝ፣ ውድ ተመልካቾቻችን፣ እንደምን አላችሁልን? የባህር ዳር ከተማ አስተዳደር ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያደርሱት የጣና ፈርጥ ዝግጅታችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። እንግዲህ ተመልካቾቻችን በዛሬው ዕለት በጣና ፈርጥ ዝግጅታችን ወደ እናንተ የምናደርሰው የባሕር ዳር ከተማ ምክር ቤት አራተኛ ዙር ምርጫ 12ኛ ዓመት የሥራ ዘመን 29ኛ መደበኛ ጉባኤው አራት ጉዳዮች፣ አንደኛው የባሕር ዳር ከተማ ምክር ቤት 29ኛ መደበኛ ጉባኤ ቃለ ጉባኤውን ገምግሞ ያጸድቃል። ሁለተኛነት ደግሞ የባሕር ዳር ከተማ የዘጠኝ ወር አፈጻጸም ቀርቦ ተገምግሞ ይጸድቃል። በሶስተኛ ደረጃ ደግሞ በባሕር ዳር ከተማ የተለያዩ ረቂቅ ደንቦችና መመሪያዎች ተሻሽለዋል። እነዛም የተሻሻሉ መመሪያዎች ቀርበው የሚጸድቁ ነው የሚሆነው። በአራተኛነት የባሕር ዳር ከተማ ምክር ቤት የቋሚ ኮሚቴዎች ልዩ ልዩ ሹመቶችን ያጸድቃል። ያንን ደግሞ እንግዲህ አብረን ገብተን የምናይ ነው የሚሆነው። ጉባኤው የሚካሄደው እዚህ የባሕር ዳር ከተማ ምክር ቤት አዳራሽ ነው። ተሳታፊዎች እየገቡ ነው። እኛም አብረን እንገባና ጉባኤው ምን ይመስላል የሚለውን አብረን የምናይ ነው የሚሆነው ተከታተል። የባሕር ዳር ከተማ ምክር ቤት አራተኛ ዙር ምርጫ አስራ ሁለተኛ ዓመት የሥራ ዘመን ሀያ ዘጠነኛ መደበኛ ጉባኤው የተጀመረው በባሕር ዳር ከተማ ምክር ቤት ምክትል አፈ ጉባኤ ወይዘሮ አዲስ ትርፌ የመክፈቻ ንግግር ነበር። ከተማችን ደህንነቷ የተጠበቀ ለነዋሪዎቿ ምቹ ዘመናዊና ለጎብኚዎቿ ሳቢ ማራኪ በመሆን ቀልብ የምትስብ ከተማ ለማድረግ እየተሰራ ያለውንም የከተማዋን የኮሪደር ልማት እና ልዩ ልዩ መዝናኛ ስፍራዎች መገንቢያ የሚሆን ድጋፍ ሀብት ያለው በሀብቱ፣ ሀብት የሌለው በጉልበቱና በሙያው በመተባበር ሀገራችንን በቱሪዝምና በኢንቨስትመንት ዘርፉ ተመራጭ ከተማ እንድናደርጋት በማለት ጥሬን ማስተላለፍ እወዳለሁ። የባሕር ዳር ከተማ ምክር ቤት ሀያ ዘጠነኛ መደበኛ ጉባኤ ቃለ ጉባኤውን ገምግሞ ማጽደቅ በቅድሚያ የተከናወነ ተግባር ነበር። የባሕር ዳር ከተማ አስተዳደር የ2017 ዓም የዘጠኝ ወር እቅድ አፈጻጸም ሪፖርትም በባሕር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንደ አላማው ቀርቧል። ከተማ አስተዳደራችን የአስር ዓመት መሪ እቅድ ታቅዶ መተግበር ከጀመረ እነሆ አምስተኛ አመት እያገባድነን እንገኛለን። በዚህ መሰረት የመሪ እቅዱ አካል የሆነው የ2017 በጀት ዓመት እቅድ በማቀድ በአንድ በኩል በክልል ብሎም በከተማ የተጋረጠብንን የሰላም እጦት መፍትሔ ለመስጠት በሌላ በኩል በከተማዋ እየተሰሩ ያሉ እየተመዘገበ ያለውን ፈጣንና ቀጣይነት ያለው የልማት እንቅስቃሴ ለማሳለጥ እና እንቅስቃሴውን ለማስቀጠል የህዝቡንም ተሳትፎና ተጠቃሚነት የሚያረጋግጡ ግቦችንና ዓላማዎቻችን በቅዱ ተካተው ሲተገበሩ ቆይተዋል። በዘጠኝ ወር ሪፖርቱ ላይ እንደቀረበው ባለፉት ጊዜያት በክልሉ ብሎም በከተማዋ በተጋረጠው የሰላም ጦትና ለመረጋጋት ላይ በባሕር ዳር ከተማ አስተዳደር ትልቅ ስራዎችን በመስራት አንጻራዊ ሰላም እንዲሰፍን ማድረጉም ተገልጿል። በያዝነው በጀት ዓመት በከተማ አስተዳደራችን ትኩረት ተሰጥቶ ሲተገበር ከነበሩ ስራዎች መካከል በክልላችን ብሎም በከተማችን የተፈጠረውን ግጭት ለማርገብ የሰላም ማስከበር ስራ በትኩረት ሲሰራ ቆይቷል። አሁንም ሰላም የማጽናትና በማዝለቅ ላይ እንገኛለን። የስራና ስልጠና የትምህርትና ስልጠና ተግባራትን ማስፋፋትና ማጠናከር፣ የመሰረተ ልማት ዝርጋታ ጥገና የማስፋፋትና የመስራት፣ የበጋ መስኖ ስንዴን በስፋት ማምረት ስራ፣ ህገወጥ ግንባታ የጎዳና ላይ ንግድ የመከላከል ስራ በከተማችን ምቹ የሆነ ኢንቨስትመንት ምህዳር የማስፋት ስራ በከተማችን እየተባባሰ ያለውን የኑሮ ውድነት እና የኑሮ ውድነት ለመቀነስ የተለያዩ ስልቶችን በመቀየስ ችግሩን ለመቅረፍ እየተደረገ ያለውን ጥረት በከተማችን ባሉ ተቋማት ለሚፈጠሩና ማህበረሰቡን እያማረሩ ያሉ የመልካም አስተዳደርና የአገልግሎት አሰጣጥ የብልሹ አሰራር ችግሮችን በመለየትና ችግሮችን በዘላቂነት ለመቅረፍ የተደረገውን ጥረት የተለያዩ ቴክኖሎጂዎችን በመጠቀም በከተማችን እየተሰጠ ያለውን አገልግሎት አሰጣጥ ዲጂታላይዝ በማድረግ በማዘመን ስማርት ሲቲ ፕሮጀክት በማቋቋም ከተማችን ደኅንነቷ የተጠበቀ ለማድረግ የተለያዩ የከተማችን ዋና ዋና ቦታዎች የደኅንነት ካሜራዎች መትከል ተችሏል። በከተማው ላይ በርካታ የሆኑ የመሰረተ ልማት ግንባታዎች መሰራታቸውና የኮሪደር ልማቱ በፍጥነት እየተሳለጠ መሆኑ ለከተማዋ የተለያየ ውበትና ገጽታ እንዳላበሳት ጭምር ነው በዘጠኝ ወር ሪፖርቱ የተዳሰሰው። ከተማችን ውብ እና ጽዱ ማራኪ ከማድረግ ለማድረግ የተለያዩ የሕዝብ መዝናኛዎችን ገንብቶ በማጠናቀቅና ለአገልግሎት ክፍት የማድረግ እና የኮሪደር ልማት ስራችን እየተጠናቀቀ ያለበት ሁኔታ ከፍተኛ ጥረት ሲሰራ የቆየ መሆኑን የሚስተዋል ነው። ባለፉት ዘጠኝ ወራት በርካታ የሆኑ የመልካም አስተዳደር ችግሮችን ለመፍታት ጥረት እንደተደረገም በሪፖርቱ ተገልጿል። በማህበራዊና መልካም አስተዳደር ዘርፍም ከህዝቡ ጋር በተደረጉ ተደጋጋሚ የውይይት መድረኮች የተነሱ የመልካም አስተዳደር ችግሮችን ለመፍታት በተለይ አመታትን ያስቆጠሩና ህዝብን ያማረሩ ለምሬት የዳረጉ ጉዳዮች ወይም አቤቱታዎችን ለይቶ ለመፍታት ችግር ፈቺ ጥናቶች በማድረግ እና ለችግሮች መፍትሄ ናቸው የተባሉትን በእቅድ ውስጥ በማካተት የተሻለ ርቀት የሄድንበት ተግባር ቢሆንም አሁንም ሙሉ በሙሉ ያልተፈቱ የህዝብን አንገብጋቢ ችግር ማለትም የኑሮ ውድነት፣ ስራጥነት፣ የመኖሪያ ቤት ችግር፣ ከመሬትን ይዞታና ከመሬት ይዞታ ጋር የተያያዙ አቤቱታዎች ጉዳዮችና፣ ከአገልግሎት አሰጣጥ ብልሹ አሰራር ጋር የተያያዙ ችግሮችን ትኩረት ሰጠን ችግሮችን ለመቅረፍ ብንሰራም ሙሉ በሙሉ ያልተሻገርናቸውና ያላለፍናቸው ችግሮች በርካታ የቤት ስራዎች እንዳሉ በመገንዘብ በቀጣይ በከተማችን ስማርት ሲቲ ጽሕፈት ቤት በሙሉ አቅሙ እንዲሰራ በማድረግ ከላይ የተጠቀሱትን ችግሮች በዘላቂነት ለመፍታት መልካም አጋጣሚ ነው የሚል ተስፋ አለን። በስራ ፈጠራ ዘርፍም ባሕር ዳር ከተለያዩ አካባቢዎች ለስራ ፍለጋ የሚመጡባት ከተማ መሆኗ ተገልጾ ለበርካታ ወጣቶች የስራ እድል እንደተፈጠረላቸውም ነው የቀረበው። ዘጠኝ ወር ውስጥ ለ48,790 ስራ ፈላጊዎች የስራ ዕድል ለመፍጠር ታቅዶ በአጠቃላይ በቋሚና በጊዜያዊ 49376 ስራ ፈላጊዎች የስራ እድል እየተፈጠረ ሲሆን ከዚህ ውስጥ ቋሚ 29199 ቀሪው 2179 ደግሞ በጊዜያዊነት የተፈጠረ የስራ ዕድል ነው። ከከተማ መሬት ዝግጅትና መልሶ ማልማት ስራዎቻችን አኳያ በያዝነው በጀት ዓመት ለተለያዩ አገልግሎቶች የሚውል 235 ሄክታር ሄክታር መሬት ቦታዎችን በምደባ ለማስተላለፍ ታቅዶ 635 ነጥብ 9 ሄክታር ወይም ከእቅድ በላይ ቦታዎችን ማዘጋጀት ተችሏል። ለመኖሪያ ቤት ህብረት ስራ ማህበራት 37 ሄክታር ቦታ ለማዘጋጀት ታቅዶ 500 ሄክታር ማዘጋጀት ተችሏል። ለ531 ይዞታዎች የሚመለከተው አካል ጸድቆ የይዞታ ማረጋገጫ ካርታ ወይም ሰነድ ለመስጠት ታቅዶ ለ636 ይዞታዎች የይዞታ ማረጋገጫ ካርታ መስጠት ተችሏል። በማህበረሰቡ ዘንድ የሚነሱ የመልካም አስተዳደር ጥያቄዎችን ለመፍታትም የከንቲባ ችሎት ተቋቁሞ ችግሮችን ለመፍታት የተኬደበት ርቀት ጥሩ እንደነበር በሪፖርቱ ላይ ተገልጿል። በከተማ አስተዳደራችን ውስጥ ከቀበሌ ጀምሮ የሚነሱ የመልካም አስተዳደር እና ውሳኔ የሚያስፈልጋቸው ጥያቄዎች የረሰ ክፍሎች ሳይጉላሉ በአጭር ጊዜ ውስጥ መልስ እና ውሳኔ እንዲያገኙ ለማስቻል የከንቲባ ችሎት በማቋቋም በየሳምንቱ ረቡዕ ባለ ጉዳይ ፈጻሚ ተቋማት ኃላፊና ባለሙያ ባሉበት ታች ቀበሌ ድረስ ችሎት ማካሄድ የሚነሱ የመልካም አስተዳደር ችግሮችን ለመቅረፍ እንደምንችል በመወሰን ከንቲባ ችሎት ማከናወን እንገኛለን። ይህ እንዳለ ሆኖ የስማርት ሲቲ ፕሮጀክት ጽሕፈት ቤት ለማቋቋም እና ያስችል ዘንድ የማቋቋሚያ መነሻ ጽሑፍ ተዘጋጅቶ ለከንቲባ ኮሚቴ ቀርቦ ይህም የተከናወነ ተግባር ነው። ከዚህ በተጨማሪ በክልላችን የገጠመንን የሰላም ጦት ወደነበረበት ለመመለስ ከሚመለከታቸው አካላት ጋር በመሆን እንደ ተቋምም በበጀት በቁሳቁስና በነዳጅ ወዘተ በመሳሰሉት በመደገፍና መስራት ተችሏል። በመጨረሻም በዚህ ዘጠኝ ወር ሊሰሩ ታቅደው ያልተሳኩ እንዲሁም ለስራ እንቅፋት የሆኑባቸው ጉዳዮች በመግለጽ ነው ሪፖርቱ የተጠናቀቀው። የቁጥጥር መላላት፣ የሕገወጥ ንግድ መስፋፋት፣ የገበያ አለመረጋጋት፣ የኑሮ ውድነት ውድነትም እያጠናከሩ ወይም እያናሩ የመጡ ቁልፍ የዘርፉ ችግሮች በመሆናቸው ትኩረት ሰጡ መፍታት ይገባል። መልካም አስተዳደር ችግሮችን ለመፍታት ከፍተኛ ጥረት ቢደረግም አሁንም ያልተሻገርናቸው ችግሮች ያሉ በመሆናቸው የቀጣይ ትኩረት ማዕከል አድርገን የምንሰራቸው ይሆናል። በክልላችን ብሎም በከተማችን ዘላቂ ሰላም እንዲመጣ የተለየ ስልት ነድፎ ትኩረት ሰጥቶ መስራት፣ የኑሮ ውድነቱን ሊፈታ የሚችል መልኩ ማምረት አቅምን ማሳደግና ሰው ሰራሽ የገበያ ንረት የሚያመጡ ጉዳዮችን በልዩ ትኩረት በመስራት ቀድሞ የመከላከል ስራ መስራት፣ ያልተሻገርናቸውን ችግሮችና የችግር ምንጮችን በስል ከቀረበው የዘጠኝ ወር ሪፖርት በመነሳት የምክር ቤት አባላቱም የተለያዩ አስተያየቶችንና ጥያቄዎችንም አቅርበዋል። ምናልባት አሁን በስፋት የሰለጠነ ሰለጠነ ስለሆነ የፖሊስ ኃይሉ ለእኛም ከተማ የተሻለ የፖሊስ ኃይል ተመድቦልነ ይህ ከተማችን ሰላምና ደህንነት እንዲጠበቅ በተሻለ ደረጃ ቢሰራ፣ የተከበሩ ክቡር ከንቲባውም በዚህ ላይ የሰላም ጉዳይ የህልውና ጉዳይ መሆኑን ተገንዝበው ኃይል እንዲጨመር ቢደረግ የተሻለ ነው የሚል ሀሳብ ለማቅረብ እንፈልጋለን። ምኒሻ ማለት ህዝቡን የአካባቢውን ሰላምና ጸጥታ እየጠበቀ የህዝቡን ሰላምና ደህንነት የሚጠብቅ ኃይል ነው። ህዝብን ማክበር እንዳለበት፣ ህዝብን መጠበቅ እንዳለበት አስተያየት ሰጠንበታል። ምክንያቱም ትንሽ አልፎ አልፎ የሰብአዊ መብት ረገጣ፣ መደባደብ፣ የተለያዩ ነገር ማድረግ የሚታዩ ነገሮች ስላሉ እነዚህ መስተካከል አለበት እንላለን። ፍትህ ጽሕፈት ቤቱ ላይ እንዲሁ ቢጠናከር፣ የኛ ሳንባ ነው ብለን ብንወስድ፣ የተከበሩ ከንቲባም የከተማ አስተዳደሩ ሳንባ ናቸው ሰው ያለ ሳንባ መተንፈስ እንደማይችል አውቀን እነዚህን ሰዎች ብንደግፋቸው፣ ብናበረታታቸው፣ ችግራቸውን ብንፈታላቸው የተሻለ ነው የሚል አስተያየት ለማቅረብ ነው የምንፈልገው። የኮሪደር ልማት ላይ የፕላን ዲዛይን አሁን በረሃ የሚመስል ነገር እየተፈጠረ ነው አንዳንድ ቦታ ላይና አትክልቶች ጋር አብሮ የሚጫወትበት ሁኔታ ወኮዮች በአትክልት ካልተሸፈኑ መሄድ አይቻልም። ስለዚህ እዛ ላይ አስተያየት ሲሰጥ ብንቀበል። መብራት ላይ ቅድም ሪፖርት ላይ ሲቀርብ የመብራት ጥገና፣ የመብራት ስራ በጣም ተሰርቷል መቶ ፐርሰንት የሚል ነገር አይቻለሁ። ክቡር ከንቲባንም ባናሳስታቸው ጥሩ ነው። መብራት ስንት ጊዜ ነው ምንደውለው? ስንት ጊዜ ነው ምንናገረው? በተራ ለየሆኑ ሰዎች ግን ሲናገሩ ይበራላቸዋል። መብራት ጥገና ላይ እባካችሁ፣ ከተማው እየጨለመ በጎን እናንተ መሃል መንገዱን ታበራላችሁ፣ ላኛው ደግሞ እየጨለመ ነው እና በቀላሉ የሚጠገኑ ነገሮች ቢሰሩ የሚል ሀሳብ አለኝ። ዋናው ችግር ፈች ብለን የገመገነው እኛም ያየነው ይሄ የከንቲባ ችሎት ነው። አንደኛ ሴክተሮች ከማንኛው ሴክተር ላይ ነው ሁልጊዜ አቤቱታ እየቀረበ ያለ የሚለውን ነገር ለእርሳቸውም እየለዩ የሚሄድበት ሁኔታ ይፈጠራል። ሁለተኛው ህብረተሰቡ መርካታ ያገኛል። ሶስተኛው መመላለስን ያቆማል። ስለዚህ እዚህ ላይ ያለውን ነገር የተከበሩ ክቡር ከንቲባ እንዲው እንደ ባለፈው መጀመሪያ ላይ የነበረው በጣም በሳምንትም ሁልጊዜ ይካሄድ ነበር። አሁን እንዳየነው ደግሞ የቆመበት ሁኔታ አለ ብለን ገምግመናል። ይሄ ቢሻሻል የከንቲባ ችሎት በጣም ጥሩ ነው፣ መጠናከር አለበት። ቅሬታዎችን ለመፍታት የምታሄዱበት አካሄድ ጥሩ ነው፣ ይህ መጠናከር አለበት። ግን አንድ ነገር መስተካከል ያለበት ግቢውስጥ ለመግባትና ወደ እናንተ ለመድረስ ትንሽ አሳቃቂ ሁኔታ፣ ደህንነት መጠበቅ ጥሩ ነው ደህንነት የሚጠበቀው ግን ከሌላ ሰው ነው፣ ከወንድሞቻችሁ እኛ ወንድሞቻችሁ ስንመጣ በደንብ ተቀብሎ አስተናግዶ አብረን ብንሰራ የሚል ሀሳብ ለመስጠት ነው። አመሰግናለሁ። ሀገራችን ምድር ወገብ ነው። ከተማችን ምድር ወገብ አካባቢ የምትገኝ ከመሆኑ ጋር ተያይዞ የፀሐይ ብርሃን አለ እና ይህንን የሶላር ኤነርጂን ተጠቅመን የኤሌክትሪክ መብራት ሳይጠበቅ ሁልጊዜ ጠዋት ማታም ቀንም መብራት የምናገኝበትን የሶላር ኤነርጂ ለምን መጠቀም አንችልም እንዳማራጭ እሱን ለማድረግ ምንድን ነው የከበደው? ነገር አሁን ያለው የጸጥታ ችግር እያንዳንዱ ቤት የሚያንኳኳ የችግር አይነቶች አሉ። እሱን በመገንዘብ በየትምህርት ቤቶቹ የተጀመረ የተማሪዎች ምገብ አለ። እሱም በጣም የሚደነቅ ለቀጣይም ተጠናክሮ መቀጠል ያለበት ተግባር ስለሆነ እሱን ማንሳት እፈልጋለሁ። ብዙ ጊዜ ከአማራ ማስ ሚዲያ ጋር የተለያዩ እንትኖች ላይ እየተሰራ ያለ ስራ አለ። አሁንም ካለው ወቅታዊ ሁኔታ ከሰላሙ ስራ ከመልካም አስተዳደር ስራችንና ከተማዋን ለማሳደግ እየተሰራ ካለው ስራ አንጻር ኮሚኒኬሽን ስራችን ይቀረዋል ብዬ አስባለሁ። አሁንም ኮሚኒኬሽን ስራችን ከአማራ ማስ ሚዲያ ጋር ያለውም ሰዓት ሰፋ ያለ ጊዜ ተሰጥቶት ያው የበጀት ጉዳይ ይኖራል፣ እሱም ትኩረት ተሰጠቱ ከሚሰራው ስራ ስለማይበልጥ ተሰጥቶት ቢሰራ የተሻለ ይሆናል ብዬ ነው የማስበው። የባህርዳር ከተማ የአረንጓዴ ደብተር ወይም ደግሞ አርሶ አደር የቤት እድሳት ጥያቄ ባንድም በሌላም ችግር አሁንም አምና ክረምት አልፏል። አሁንም ሁለተኛው ክረምት እየመጣ ስለሆነ ኗሪዎቻችን ናቸው ባንድም በሌላ መንገድ ወደ ከተማው አላጠቃለል ናቸውም። ግን አርሶ አደር ቢሆኑም እዚሁ ከተማ እየኖሩ ስለሆነ በጎርፍና በቤት ችግር መሰቃየት ስለሌለባቸው እዚህ ላይ ትኩረት ቢሰጣት ብየን ማንሳት እንፈልገው የከተማችን ገንዘብ ገቢ እኛው መጠቀም አለብን፣ እኛው ማግኘት አለብን። ወደ ሌላ አልፎ መሄድ የለበትም። ስለዚህ እዚህ ላይ ያለውን ነገር ሰፊ ስራ ቢሰራ የተሻለ ነው የሚል ሀሳብ ነው ያለን መውሰድ ያለብን እና የክፍለ ከተማ ዋና ስራ አስፈጻሚዎች መብራት አሁን እንሰራለን፣ መልሶ የሚበላሽ መሆን የለበትም። ዋናው መጠበቅ ያለበት ህብረተሰቡ ነው መሆን ያለበት ባለቤት ካልሆነ ጠግነናቸው ተመልሰን መልሰው የሚሰረቁ ከሆነ በጣም አስቸጋሪ ነው። ዋናው ባለቤት መሆን ያለበት ማህበረሰቡ ነው የሚለው በጣም ወሳኝ ጉዳይ ነው። ከሌላኛው ከመሠረተ ልማት አኳያ የምናነሳው የውሃ ነው። አንዱ ችግር የገጠመን የሚመረተው ውሃ ሳይቆራረጥ ወደ ከተማው እንዲመጣ ማድረግ ላይ ያለ ችግር ነው። የሚመረተውን ውሃ የሚያስተጓጉለው ደግሞ ባሕር ዳር ዙሪያ ላይ ያለው ነው ቤዚካል። ስለዚህ አሁን እዚህ አካባቢ ያለውን ችግር እንዴት እንፍታ የሚለውን እኛው እየተነጋገርንበት ነው። ባሕር ዳር ዙሪያ፣ ሰሜን ጎጃም እና ሌሎች ከክልል ከሚመለከታቸው ጋር እየተነጋገርን ነው እሱን በዘላቂነት መፍታት ያስፈልጋል። ከዚያ ባሻገር ግን የሚመረተውን ውሃ ሙሉ በሙሉ ጥራቱን ጠብቆ ብክነት ሳያስከትሉ ለተጠቃሚ ማድረስ ግን ደግሞ ዋና የተቋሙ ኃላፊነት ነው መሆን ያለበት። ጥራት ያለው ውሃ ትናንት ሲነሳ የነበረው ባሕር ዳር ከተማ ለኑሮ ምቹ የምትሆን የወደፊቱ የወደፊቷ የዓለም የሰው ልጆች የዓለም ነው የምለው የአፍሪካ፣ የኢትዮጵያ ምናምን አይደለም። የዓለም የሰው ልጆች የምትመረጥ የተመረጠች መኖሪያ ማድረግ፣ ይህን ራዕይ ልጆቻችንን መሰነቅ አለባቸው። እውነት ለመናገር ተፈጥሮ ፈጣሪ አብዝቶ እየሰጣት ከተማ ናት። ትንሽ መጨመር ብቻ ነው፣ ትጋት ነው፣ ቅንነት ነው፣ አሳቢነት ነው የሚያስፈልጋትና፣ በተለይም ደግሞ ከአገልግሎት አሰጣጣችን አኳያ ያለውን የሕዝቡን ስሜት መጋራት ያስፈልጋል። ፔኑን መጋራት ያስፈልጋል። ይሄን መተባበር፣ ይሄን ኃላፊነት መወጣት በራሱ ለከተማዋ በጣም ወሳኝ ነገር ነው፣ ትልቅ ነገር ነው። መጠበቅ መጠበቅ መጠቀም የሚችል ማህበረሰብ መፍጠር ደግሞ ሌላው ነው። ስለዚህ ይህንን ለማድረግ ደግሞ ህብረተሰባችን በቅንነት ማገልገል አለብን። የአገልግሎት አሰጣጣችን በተለይ ቅሬታ ያለበትና ከቅሬታ ያልወጣ ስለሆነ እውነት ለመናገር ይህንን ለመፍታት መስራት አለብን። ይህንን ኃላፊነት መውሰድ አለብን ያስፈጻሚዎች፣ የሚል ሀሳብ ነው ያለኝ። የምክር ቤት አባላቱ ካነሷቸው ጥያቄዎች አንዱ የተሰሩ የመሰረተ ልማት ግንባታዎችን የመጎብኘት ፍላጎት እንዳላቸው ነበር። ይህንን መሰረት ተደርጎም የምክር ቤት አባላቱ በከተማዋ የተሰሩ የመሰረተ ልማቶችን፣ የመዝናኛ ቦታዎችንና የኮሪደር ልማቱን ጎብኝተዋል። በዚህም ደስተኛ መሆናቸውን ይገልጻሉ። አጠቃላይ የባሕር ዳር ከተማ አስተዳደር ምክር ቤት 9 ወር የዕቅድ አፈጻጸሙን ሲገመግም ምክር ቤቱ ባቀረበው ጥያቄ መሰረት የምክር ቤት አባላት በከተማው የተሰሩ አጠቃላይ የመሰረተ ልማት ስራዎችን አሁን በሪፖርት ቀርቦ ከምንገመግመውም በላይ በአካል ተገኝቶ ማየት መጎብኘት ያስፈልጋል፣ ምክር ቤቱም በአካል ተገኝቶ አይቶ እውቅና መስጠት ያስፈልጋል በሚል ነው እንግዲህ ጉብኝት እየተደረገ ያለው። እንደምታዩት ጉብኝታችን የጀመርነው ከንቲባ ጽህፈት ቤት ውስጥ ያለውን ከንቲባ ግቢ ውስጥ የተሰሩ ስራዎችን በማየት ነው። ከንቲባ ግቢ ውስጥ የተሰራውን የሲቹዌሽን ሩም ወይም ኮማንዲንግ ሴንተር ተብሎ የደህንነት ካሜራዎች በከተማ ውስጥ የተገጠሙት ወይም ተከላይ የተካሄደባቸውና ወደዚህ የኮማንዲንግ ሴንተር የገቡትን አጠቃላይ የተመለከትንበት በሌላ መልኩ ደግሞ ድሮ ዲፖ ቁጥራን ቁጥር ሁለት ብለን የምንጠራው አሁን በአዲሱ ስያሜ የጣና መናፈሻ ብለን የምንጠራው ምዕራፍ ሁለት የግሪን ፓርክ ስራችን የተጠናቀቀበትን ሁኔታ ነው እያዩ ያሉት። እንግዲህ በምታዩት መልኩ የላንድ ስኬፕ ወይም ደግሞ ምድረ ግቢው በአማረ መልኩ ተሰርቷል። ዘመናዊ ካፍቴሪያም አለው። በጣም የሚያምሩ ዘመናዊ ምቾት የሚሰጡ ወንበሮች ተዘጋጅተዋል። በየቦታው ይገጣጠማሉ። ሌላም የልጆች መጫወቻዎች ይገጠማ ይሰራለታል። እና አጠቃላይ እዚህ ላይ የከተማችን ነዋሪ በሙሉ መዝናናት፣ ማንበብ፣ ጊዜውን ማሳለፍ የሚችልበት ይህ ብቻ ሳይሆን የምክክርም ጓደኛሞች፣ በእድሜ የገፉ ሰዎች፣ ጡረት ያወጡ ሰዎች መጠው የሚገናኙበት፣ ያ ብቻ ሳይሆን በከተማችን በአማራ ባህልና ሴት መሰረት ደግሞ እርቅ የተጣላ የሚያስታርቁበት የሚገናኙበት አካባቢ አድርገን ነው እየሰራ ነው ያለ ነው። ይህንን ነው ጉብኝት እየተደረገ ያለው። እዚህ የሚሰጡ አገልግሎቶች በሙሉ ገቢ የሚያስገኙ ናቸው። በኮሪደር ልማቱ አጠቃላይ የገቢ ማስገኛ ብዙ ዘርፈ ብዙ እንትኖች አሉት የተካተቱ ስራዎች አሉ። እነዚህ ሁሉ ሲጠቃለሉ ማህበራዊና ኢኮኖሚያዊ መስተጋበራቸው ለከተማው እድገት በጣም ወሳኝ ነው ማለት ነው። ስለዚህ ቀጥሎ በከተማ አስተዳደሩ ወደ 22 ኪሎ ሜትር የሚሰራ አስፋልት አለ። የምክር ቤት አባላት ይጎበኛሉ ማለት ነው። እኔም ሌሎች ጓደኞችም አሁን በጉብኝት ላይ ያሉት የተለየ ቀን ነው ብለን የያዝ ነው ዛሬ። በጣም ደስ የሚል ነው የባሕር ዳርን ውበት የሚገልጽ ነው ኗሪዎቿን እንኳንም እዚህ ከተማ ውስጥ ኖርሁ ብሎ ደስ የሚያደርግ ነው አካባቢው አሰራሩ በጣም ደስ የሚል ነው ይሄ ነው ጊዜን ስልጣንን መጠቀም ማለት ለህብረተሰቡ እንደዚህ ደስ የሚል ለወጣቱ ለወደፊቱ ትውልድ አገር ተኪ ለሚሆኑ ትውልዶች እንዲህ አይነት ነገር እንዲህ አይነት መዝናኛ እንዲህ አይነት ቦታ ሲኖር ለወደፊቱ ትውልዱም ጤነኛ ሆኖ ከእውነት ልቡን አገሩን የሚያገለግልበት ዜጋ ይፈጠራል ማለት ነው። በአጠቃላይ በከተማ ውስጥ የተገነቡ ያሉ መሰረተ ልማቶችን አይተናል። የኮሪደር ልማት፣ የአረንጓዴ ልማት ቦታዎችን ነው በዋናነት ያየ ነው እና እንደዚሁም ከንቲባ ጽሕፈት ቤት አካባቢ ያሉ ግንባታዎችን የተሻለ መስሪያ ቦታ ለመፍጠር የተደረገውን ጥረት አይተናል። በዚህ ችግር ውስጥ ሆኖ ለውጥ ለማምጣት የሚደረገው ርብርብ እጅግ በጣም ጥሩ ነው። የሕዝቡም ተሳትፎ ጥሩ ነው። በአጠቃላይ በፕላን ከተማውን ለመለወጥ ጥረት እየተደረገ ነው። ስለዚህ ይህንን ነገር የበለጠ አጠናክሮ መሄድ ያስፈልጋል። ያልታሰቡ ሰፋፊ መንገዶች እየተሰሩ ነው። አሁን ይሄ መንገድ በተለይ እጅግ በጣም የሚገርም መንገድ ነው። ማንም ያላሰበው ከዚህ ቀደም የነበሩት አመራሮችም የሚመሰገኑበት አሁንም ያሉት አመራሮች ይህንን ለማስቀጠል ጥረት እያደረጉ ስለሆነ የሚመሰገኑበት ነው እና በፕላኑም የተሻለ ስታንዳርድ የጠበቀ ነው ብዬ አስቤ መሬት ላይ የተተገበሩትን ተግባራት ስራዎችን ወርደን በማየታችን ከወረቀት ባለፈ በተግባር የተሰሩ ስራዎችን ማየት በመቻላችን በጣም ደስ የሚል ሁኔታ ነው ያዩት። በተለይ እንደ አካል ጉዳተኞች ተወካይነቴ በጣም ተደስቻለሁ። በእውነት ለመናገር የትኛውም መሰረተ ልማቶች ሲከናወኑ እስከዛሬ አካታች አልነበሩም። ዛሬ ግን አካታች ሁነው በወረቀት የቀረበልናል በተግባር በአካል ወርጄ በማየቴ ወርጄ ከሌሎች የምክር ቤት አባላት ጋር በመጎብኘቴ በጣም ትልቅ ደስታ ነው የተሰማኝ። ከወረቀት ባለፈ በተግባር ዙረን ጎብኝታ፣ በተለይ ከዚህ ከኮሪደር ልማት ጋር በተያያዘ ባሕር ዳር ከተማ እንግዲህ ከጣናና ና ከአባይ ጋር የትንተራዘች እና ውብ ናት። በዚህ ጋር በተጨማሪ ጥሩ ስራዎች የተሰሩ መሆናቸውን በመሬትም ወርደን የምክር ቤት አባላት ባሉበት ኮሚኒቴና ስለዚህ የተሻለ አፈጻጸም ያለ በዚህ ቀጥል የሚነገር ነው ያለኝ ካሁን በፊት የተለያዩ ስራዎችን ስንገመግብ እንደነበረው በወረቀት ላይ ብቻ ሳይሆን በተግባርም የሰፈረ ከመገለጫዎች ጋራ ሲቀርበ የነበረበት ሂደት ነው ያለ ምክር ቤቱም በተግባርም በአካልም እንዲሁም ደግሞ ሰነዱ ላይ የቀረበውን በማዳመጥ የተሰጡ የተሰሩ ስራዎችን የሚያበረታታንበት ያልተሰሩ ስራዎችን ደግሞ ለቀጣይ ትኩረት ተሰጥቶ እንዲሰሩ አቅጣጫ የተሰጠበት ሁኔታ ነው ያለ። እንግዲህ ሪፖርቱን ስንመለከት በወረቀት ላይ ያለ ብቻ ሳይሆን በተግባር ያየንበት ሁኔታ ስለሆነ ሪፖርቱ ያው ዘርዘር ብሎ ቀርቧል። የተሰሩ ስራዎችም በግልጽ እኛም ጎብኝተናቸዋል እና ሪፖርቱ ጥሩ ነው። ወረቀት ላይ ብቻ የታየ ሳይሆን መሬት ላይም ወርዶ የተሰራ ስለሆነ ሪፖርቱን አድንቃለሁ።